በሐዋሳ ከተማ እየተካሄደ በሚገኘው የኢትዮጵያ ፕሪሚየር ሊግ ክለቦችና ተጫዋቾች የእንኳን ደህና መጣችሁ አቀባበል ተደረገላቸው። በአቀባበል ስነስርዓቱ ላይ የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ፣ የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬ፣ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር መቶ አለቃ ፍቃደ ማሞን ጨምሮ የሐዋሳ ከተማ ልማት ፈንድ ምክር ቤት ሰብሳቢ አቶ ዘሪሁን ቃሚሶ በተገኙበት የእንኳን ደህና መጣችሁ አቀባበል ተደርጎላቸዋል። የእንኳን ደህና መጣችሁ ንግግር ያደረጉት የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬ ከተማ የስፖርት ቱሪዝም መዳረሻ ለማድረግ እየተሰራ እንደሆነ ጠቁመው ውድድሩ በሰላም እንዲጠናቀቅ ከተማ አስተዳደሩ ከህብረተሰቡ ጋር በቅንጅት ሰፊ ስራ እየተሰራ እንደሆነ ገልጸዋል። እዚህ ላይ የምትገኙ በከተማችን በየትኛውም አግባብ የሰላም አምባሳደር ሆናችሁ ጨዋነት የተሞላውን የስፖርት እንቅስቃሴ እንድታደርጉ የመጣችሁበትን ዓላማ የወክላችሁበትን ክለብና ማህበረሰብ በሚገባ በሚያሳካ አግባብ የስፖርቱን ጨዋነት በተላበሰ አግባብ ጉዳያችሁን ከውናችሁ በደስታ እንድትመለሱ ከተማስተዳድሩ ቀን ማታ በትጋት ይሰራል። የዕለቱ የክብር እንግዳ የሆኑት የሲዳማ ክልል ርዕሰ መስተዳደር አቶ ደስታሌ ዳሞ እንደገለጹት የክልሉን ስፖርት ለማሳደግ በጋራ ሰፊ ስራዎችን እየሰሩ እንደሆነ ገልጸዋል። በአጭር ጊዜያት የተመዘገቡት ውጤቶችን ለማስቀጠል መንግስት ከባለድርሻ አካላት ጋር ርብርብ እያደረገ እንደሆነ ገልጸው የተጀመሩ ስራዎችን እንዲጠናቀቁ የክልሉ መንግስት ከጎናቸው እንደሚቆሙም አስታውቀዋል። ዘንድሮን ፕሪምየር ሊግ ጨዋታ አዋሳ ለማምጣት የአዋሳ ንግዱ ማህበረሰብ እንዲሁ ጉዳዩ የሚመለከታቸው አካላት በመቀናጀት ጠንካራ ስራ ሲሰሩ ቆይተዋል። በዚህ መሰረት የተሰራው ጠንካራ ስራ የዘንድሮ ክለቦቻችን በእኛ ከተማ አዋሳ መጥተው በተሳካ ሁኔታ ጨዋታቸውን ፈጽሞ እንደዚሁም ተደስቶ ሳይበሳጩብን ደግሞ ለመምጣት ከሁሉ በላይ በትንሽ ገንዘብ ትንሽም ማለት አይቻልም። እሱ ገንዘብ ራሱ ሲሰበሰብ የሁሉም እጅ ስታከልበት ነው እዛ ደረጃ የደረሰው የመንግስት ድጋፍ በተለየ መልኩ ሳይፈልግ የከተማው ማህበረሰብ በመቀናጀት ታምር ሰርተው ማሳካት የቻለበት እና ፕሪሚየር ሊጉም በተሳካ ሁኔታ ጨዋታውን እዚህ እንዲጀምር ሂደቱንም ጤናማ በሆነ መልኩ እንዲፈጽም የሚያስችል ስራ መሰራቱን ነው የሚያሳየው። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ቦርድ ሰብሳቢ መቶ አለቃ ፍቃደ ማሞ በበኩላቸው በ2016 የነበረውን የሜዳ ችግር በመፍታት በዘንድሮ የውድድር አመትም፣ የሐዋሳ ከተማ የልማት ማህበር በጋራ በመስራት የተሻለ ሜዳ ለውድድሩ ብቁ ማድረጋቸውን ገልጸዋል። ባለፈው የ2016ን የኢትዮጵያ ፕሪሚየር ሊግ የውድድር ስነስርዓት ስንዘጋ ዳግመኛ አዋሳ ምንም ብንወዳትም ዳግመኛ ግን ወደ ሐዋሳ እዚህ ሜዳ ላይ ተመልሰን አንመጣም ብዬ ነበር። ነገር ግን ቅድም በተገለጸው መሰረት የሐዋሳ ከተማ የልማት ፈንዱ ጽህፈት ቤት እንዲሁም ከንቲባው ከክቡር ከንቲባ ጋር ብዙ ጊዜ ተገናኝቻለሁ፣ ከዛ ወዲህ ማለት ነው ውድድሩን ወደ ሐዋሳ ለመመለስ ከፍተኛ ጥረት አድርገው ባለፈው ጊዜ ሜዳውን መጥቼ አይቸዋለሁ። አሁን ደግሞ ነጋየዋለሁ። ጥሩ ሜዳ ሆኖ እንደተሰራ በሙሉ ልብ መናገር እችላለሁ። የሐዋሳ ከተማ ልማት ፈንድ ምክር ቤት ሰብሳቢ አቶ ዘሪሁን ቃሚሰው እንደገለጹት የስፖርት ቱሪዝሙን ለማሳደግ እንዲሁም ውድድሩን ለከተማው የሚያስገኘው ገቢ ከፍተኛ በመሆኑ የሐዋሳ ከተማ ልማት ፈንድ ምክር ቤት ውድድሩን ወደ ሐዋሳ እንዲመጣ ትልልቅ ስራዎችን እየሰሩ እንደቆዩም ጠቁመዋል። ስፖርት ቱሪዝሙ ለአዋሳ አይነተኛ የገቢ ምንጭ ስለሆነ ይህኛውን እንትን ለማድረግ የአምና ውድድሩ ሲዘጋ የፕሪሚየር ሊጉ ሜዳው ስላልተመቻቸው አንመለስም ብለው ሄደው ነበር። የማይመለሱበትን ምክንያት ስንጠይቅ ያው የሜዳ ችግር ነው። የሜዳውን ችግር ልማት ፈንድ ምክር ቤቱ ከተቋቋመ በኋላ ሰርተን ማድረስ እንችላለን ብለን ኃላፊነት ወሰድን። በዛ መሰረት ነው እንግዲህ ሜዳውን ሰርተን ፕሪሚየር ሊጉ የመጣ። አቶ ዘሪሁን አክለውም በቀጣይ የውድድር አመት ህብረተሰቡ ከልማት ምክር ቤቱ ጋር በጋራ የሚሰራ ከሆነ ሐዋሳ ስታዲየም ለውድድር ክፍት እንደሚደረግ ገልጸዋል። ቀጣ የምጠብቁት እንግዲህ ሁሉም አሁን በሰራነው ስራ እምነት አሳድሮብናል። ይህን እምነት ይዘን መንግስትም አግዞም። ይህ ስታዲየም በሚቀጥለው የውድድር ዘመን ቢያንስ የሜዳው ፓርት የመጫወቻ ሜዳው ፓርት እና ውስጥ ያሉ ጥቃቅን ስራዎች ተሰርቶ ስራ ይጀምራል ብለን ነው የምናስበው። እንግዲህ ማህበረሰቡም ከጎናችን ከሆነ መንግስት ከጎናችን ከሆነ ትልቁን ስታዲየም ለሚቀጥለው የውድድር ዘመን እናደርሳለን የሚል ተስፋ ነው ያለው።